ሰላም ቤተሰብ እንደምናላችሁ። ቤተ ቤተክርስቲያናችን ለብዙ ሺህ ዓመታት ያጌጠችበትን ልዩ የሆነ ጸጋዋን በመጠበቅ እንደዚሁም ደግሞ ልዩ የሆነ መንፈሳዊ አስተምሮና መልእክት ያለው አንድ ምልክት አለ። ስለ እነዚህ ምልክቶች ዛሬ የምናወራችሁ ይሆናል። አብራችሁ ነው ዋግ

ቀንቱንህብረቱ ለዝንቱ እ ቪዲዮን ከመጀመራችሁ በፊት ግን አንድ ነገር ልንገራች። ይህ ምን መሰላችሁ? በመጀመሪያ ቅድም ልዩ የሆነ ቅርሷን በመጠበቅ ብያችሁ ነበር አይደል? ይሄም ለምንድን ነው ከተባለ ዜማዎች እንዳይጠፉ ዜማዎችን በማስታወስ ታላቅ የሆነ ድርሻውን የሚወስድ ስለሆነ ነው። እንደዚሁም ደግሞ በቤተክርስቲያናችን መጻፍ በጽሁፎች ራስጌ ላይ በቀይ ወይንም ደግሞ በጥቁር ሲጻፉ ተመልክታችሁናል። ብዙ ጊዜ ለምን ብለን አንጠይቅም፣ ምንድናቸውን ብለን አናውቅም። እነዚህን መንፈሳዊ መልእክታቸውንና ከነአባባላቸውን ሕፃናቱ ተዘጋጅተውልን የመጡት አብራችሁ መጥቶት አብራችሁኑ። ርክርክ ርክርክ ማለት ረጅም የሆኑ ድምፅ ላይ ርክርክን በመጨመር በረጅሙ አዚም ርክርክ እንደሚታወቀው የሚንጠባጠብ ነገርን ይመስላል። የጌታችን የመድኃኒታችን የኢየሱስ ክርስቶስ የላብና የደም ነጠብጣብን ያመለክታል። ክርስቶስ ለእኛ ሲል መከራን ተቀበለ፣ በመከራውም አዳነ። ደፋት ደፋት ማለት ድፋት ማለት ድምጽና አንጋትን ወደ ታች እርግጥ አድርጎ ወይም ደፍቶ ድምጽን ወደ ውድ ውስጥ በመመለስ ዜማውን ማዜም ነው። ቅርፁን ስንመለከት በላይና በታች በኩል ዝግ ሆኖ በታች በኩል ክፍት ሲሆን ጎብስ ብሎ የሚመለከት ነገር ይመስላል። ምሳሌ ነቱም ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከድንግል ተወልዶ ሰው መሆኑን ያሳያል። ክርስቶስ ለእኛ ሲል መከራ ተቀበለ፣ በመከራውን ማዳ ነው። ቁርጥ ቁርጥ ማለት ስታዜም ድምፅን በመጠኑ በመቀነስ ድምጽን ወደ ውስጥ በማመቅና ድምፅን በማጋነን ወይም ሀገጭን ገፋ አድርጎ በማዜም የሚዜም ዜማ ነው። ምልክቱም መቁረጫነት ይመስላል። ለመቁረጫነትም ያገለግላል። ሉቃስ ምዕራፍ ሶስት ከቁጥር ዘጠኝ እነሆ ምሳር በዛፎች ላይ ነው እንደተባለ ጌታችንም በእኛ ኃጢአተኞች ንሳ በማንገባ ኃጢአተኞች ላይ እውነተኛ ቀጥተኛ ፍርድ እንደሚወስን ያሳያል። ምሳሌነቱም አይሁድ ጌታችን መረቱስን ለመስቀል ቁርጥ ውሳኔ መወሰናቸውን ያሳያል ጌታችንም ስለ እኛ ሲል ለመሰቀል ቁርጥ ውሳኔ መወሰኑን ያሳያል ክርስቶስ ስለ እኛ ሲል መከራን ተቀበለ በመከራውም ማዳ ማዳነን ጭረት ጭረት ማለት በዘር መካከል ያለውን አንዱን የፊደል ሄ ወደ ጎን ጫር በማድረግ አዚም ቅርጹም አናቱ ያበጠ የጎበጠ በትር ይመስላል ምሳሌነቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ ባለ በትር መገረፉን ያመለክታል ክርስቶስ ለእኛ ሲል መከራን ተቀበለ በመከራውም ማዳነን ቅናት ቅናት ማለት በዜማ ቃል መጨረሻ ያለውን አንዱን የፊደል ጉሄ ያዝ በማድረግ አንገትን ወደ ላይ በማቅናት ድምጽን እንቅ በማድረግ አዚም። መስመሩ ከቀኝ ወደ ግራ የተሰመረው ወልጋዳ መስመር ነው። ምሳሌነቱም አይሁድ ጌታችን በሽተኞችን በማዳኑ ተመግተው መስቀላቸውን ያሳያል። ክርስቶስ ለእኛ ሲል መከራ ተቀበለ። በመከራው ማዳን። ይዛት ይዛት ማለት በፍጥነት ከሚዜማው የፊደል ያዝ በማድረግ አዚም። ቅርጹ ምንም እንኳን ተጨማሪ የሌለው አንድ ነጥብ ነው። ከስርቅ በቀር ምንም ምንም ማጤት ያልሰራውን ጌታችንን ኢየሱስ ክርስቶስ ለመስቀል ሞት ማድረሳቸው ምሳሌ ነው። ጌታችን ስለ እኛ ሲል መከራን ተቀበለ። በመከራውም ማዳ ነው። ደረት ደረት ማለት ደረትን ከፍ አድርጎ አንዷን የፊደል ሆይ ቁንጠጥ በማድረግ ማዜም ነው። ቅርጹም በጎንና ጎን ተዘርግቶ መሀል ወደ ላይ የተከፈተ ነው። ምሳሌነቱን ጌታችን ከእህቱ መቃብር በስልጣኑ አፈፍ ብሎ መነሳቱን ያሳያል። ክርስቶስ ስለኛ ሲል መከራን ተቀበለ፣ በመከራውም ማዳነ ሂደት ሂደት ማለት እንደ ወይሆዋ እንደ ተጓዝ ሳታቋርጥ እዚህ ማለት ነው። ቅርጹ አንድ በተሰመረ መስመር ላይ የተቀመጠን ጀልባን ያመለክታል። ወይም በባህር ላይ ያለን ጀልባን ይመስላል። ጌታችን በአለም ተመላልሶ በባህር በየብስ ማስተማሩና አንድ ወደ ቀያፋ፣ አንድ ወደ ሐና፣ አንድ ወደ ጲላጦስና አንድ ወደ ሄሮድ ማንገላታታቸውን ያመለክታል። ጌታችን ስለ እኛ ሲል መከራ ተቀበለ፣ በመከራው አዳነ። ድርስ ድርስ ማለት የቃል መጨረሻ ነውን የፊደል ሁሄ ያዝባው ማድረግና ድምጽ ን ድምፅን ወደኋላ በመመለስ ዜማውን እስከ መጨረሻው ማዜም ነው። ቅርጹ ቅርጹን ስንመለከት የቃል መጨረሻ ነው ስ ነው። በሁለት እግሩ ይቆመና በሁለት እግሩ ቆመና ወደ ሰማይ ቀና ይመስላል። ምሳሌ ሌቱም የሰው ልጅ ተስፋው በጌታው ሞልቶ ሶባ ያደርሰው ድህነቱን ለማረጋገጡ አንድም በኃጢአት እርቅ የነበረው የሰው ልጅ በክርስቶስ ደም ቀጥ ብሎ መቆሙንና ደግ ቢሰራ ወደ መንግስተ ሰማያት እንደሚገባ ያሳያል። ክርስቶስ ለኛ ሲል መከራ ተቀበለ፣ በመከራው ማዳነ። አንብር አንብር ማለት የአንዱ ዘር የመጨረሻ ሆሄ ያለ ምንም ተጨማሪ ድምጽና ርክርክ በ በማስቀመጥ ወይም በማቆም አዚም ቅርጹ የቃሉ የመጨረሻ ር ነው። ወደ ቀኝ ክፍት የሆነ ቅርጽ ነው። አንድም ጌታችን አድርጎ በየማና መቀመጡ አንድም ሰዎች በቀኝ የተመሰለ የጽርቅ ስራ ቢሰሩ በምጽአቱ ጊዜ በቀኙ ይቆማሉ። እነዚህ አስርቱ ምልክቶች የአስርቱ ትእዛዛትና የአስርቱ ህዋሳት ምሳሌ ናቸው። ሰው በአስርቱ ትእዛዛት በአስሩ ህዋሶ አክብሮ ጽርቅ በጎ ቢሰራ እንደሚጸርቅ በእነዚህ ምልክቶች ተጠቅሞ ጌቶን የሚያመሰግን በፍጹም ዋጋ ድህነተ ስጋ ወነፍስ ያገኛል ማለት ነው። ክርስቶስ ስለ እኛ መከራ ተቀበለ፣ በመከራው ማዳነ። እነዚህን ህፃናት ተመልክቶ አለመመረቅና ደጉ አለማለት ንፉግነት ነው። ቤተ ክርስቲያናችን አፏ ቢያዝ እንኳን ብዙ ነገሮቿ ክርስቶስ እንደሚሰብ ይህ ማረጋገጫችን ነው። ለማንኛውም ከዚህ በኋላ እንደዚህ አይነት ስራዎች እንዲደርሷችሁ ቤተሰብ ሁኑን፣ ተቀላቀሉን፣ ሰብስክራይብ ያድርጉ። እንደዚሁም ደግሞ ጥያቄ ካላችሁ ደግሞ ኮመንት ላይ ያጻፉልን፣ እንደዚህ በቪዲዮ እናቀርብላችኋለን። ሰናይ ጊዜ፣ መልካም ቆይታ